እነሱም አስተባበሉ። ስሜቶቻቸውን ዝንባሌዎቻቸውንም ተቀተሉ። ወኩሉ አምርን ሙስተቂር ወለቀድ ጃአሁም ሚነል አንባኢ ማ ፊሂ ሙዝደጀር ሕክመቱን ባሊጋ ፈማትኒ ኑዙር ጥበብ ውዝደብ ነበረ ይመጣላቸው ግን፣ ማስጠንቀቂያ ተግሳጽም የሚጠቅማቸው ሰዎች አይደሉ። የጨረቃ መከፈል ነቢዩ ዓለይሂ ሰላቱ ወሰላም ካሳዩቸው ትላልቅ ተአምራቶች ውስጥ አንዱ ነው። ይሄ ጨረቃ መከፈል እስካሁን ድረስ ሕያው ሆኖ ይገኛል። ባለፈው የአሜሪካ የጥናት ማዕከል እንዳወጣው ምናልባትም ምስሉ ላይ እንደምትመለከቱት ጨረቃ ከጫፍ እስከ ጫፍ መሀል ለመሀል መሰንጠቋን ያሳያል። በእነሱ ጥናት የሚያሳየው የስንጥቁ ጥግ ያሉትን አፈርና አለቶችን ወስደው ሲመረምሩ ካሁን በፊት ይላሉ፣ መሀላቸው በተፈጠረ ሙቀት ተለያይተው እንደገጠመ ያሳያሉ ይላሉ። ጨረቃ አሁን ድረስ በሳይንስ ጥራት ሕያው ሁኖ እስኪ የውመል ቂያማ የሚቀጥል ተአምር ነው የጨረቃ ተአምር። አላሁመ ሰሊ ወሰልም ወባሪክ ዓላ ነቢይና መሐመድ። ምን ተማር በታንያ የመጀመሪያው ብዙ ጊዜ የሚከሰቱ ተአምራቶች በዙሪያችን ናቸው። አንዳንድ ተአምራቶች ግን ሰማይ ላይ ከጨረቃ ጋር የተገናኘ ከከዋክብት ጋር የተወዳጀ ተአምር ይሄ ዙም ድንቅ የሆነ ተአምር ይሄና ያለን። ሁለተኛ አንዳንድ ሰዎች ምንም አይነት መረጃ ብታመጣላቸው ለመቀበል ዝግጁ አይደለም። እውነቱን ነገራቸው፣ መረጃውን አሳይታቸው፣ መጨረሻ ግን ሊቀበሉ ዝግጁ አይደለም። ስሜታቸውን ይከተላሉ። ወከደቡ ወተበዑ አህዋአሁ ስሜታቸውን ተከትለው ዝንባሊያቸውን አስተናግደው መረጃን ላለመስማት ዝግጁ የሆኑ ሰዎች አሉ። አእንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን እዛ ነው አላህ እንደዛ ያሉ ብታስጠነቅቃቸው ባታስጠነቅቅም አያምኑም የተባሉ አይነት ሰዎችን እዚህ ታሪክ ውስጥ እንመለከታለን። በርካታ ተአምራቶችን በተከታታይ እያየን እንዳለን። ሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ